ዛሬ እንግዲህ ምናልባት ራሳችሁን ያወቃችሁ የ10 ዓመት የሆኑ የ15 ዓመትም ልጆች ሆኑ በህይወት ዘመናችሁ ማድረግ ያለባችሁ ወይ ደግሞ በጣም በህይወት ዘመናችሁ በጣም እንደትጠነቀቁበት ከምፈልገው መሰረታዊ አንድ ነገር ነው ምነግራችሁ። ይህን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት፣ በጣም እንዲጠነቀቅ። በተለይ ወጣቶች ከሆናችሁ እሱም አንድ ነገር ነው። እሱም እስከ ዕለተ ሞታችሁ ድረስ እድሜ ልካችሁን ህይወታችሁን የሚያበላሽና በጣም አደገኛ ሰው ዛሬ ላይ በ60 ዓመቷ በ70 ዓመቷ ዛሬ ላይ በ60 ዓመቱ በ70 ዓመቱ በ80 ዓመቱ በጣም የመከራ ትንፋሽ እየተነፈሰ እያለቀሰ ዋጋ እየከፈለ የሚኖር ሰው አለ። በአንድ ምክንያት ሴት ልጅም ሆና በአንድ ምክንያት ሕይወቷ እንዳለ መስቀልቀል ሆና ምን አለ ትላንትና ልብ በኖረኝ ምን አለ ትላንትና ይሄን አውቄ ቢኖር የሚመክረኝ ሰው ኖሮ ቢሆን፣ አባቶቼ ልክ ነበሩ፣ እናቶቼ ልክ ነበሩ እያለች እያለቀሰች የምትኖር ሴት አለ። እሱ እሱም ምንድነው በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ። እሱ ምንድነው? ግፍ አይኖርባችሁ። እኔ የእውነቴን ነው የምነግራችሁ። እኔ በዚህ ጉዳይ ላይ ዋጋ ከፍዬ አውቃለሁ። ከዚህ በፊት አውርቻችኋለሁ። እኔ ፈልጌ ሳይሆን ሰውየው ፈልጎ በግድ ወደ እኔ ስለመጣው ራሱ እኔ ዋጋ ከፍዬ አውቃለሁ። እዚህ ምድር ላይ አንድ ህግ አለ። አንድ ዘፋኝ ምን ይላል? ይቀመጣል እንዳደራ ሰራ እና ሰው ክፉም ሰራ ያው ደግም ሰራ እንደ አደራ ቁጭ ይላል። የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም። የሚሞተው መቼ ነው ካላችሁኝ የዘራውን ካጨደ በኋላ። በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ፣ ይቅርታ ጠይቁ፣ ለምኑ በታሪክ የዘራችሁትን ከማጨድ ወደ ኋላ አይመልሳችሁም። በጣም የሚገርመው ንስሓ ማያስተካከሉ ምንም ነገር የለም። ያችን የዘራሃትን ግን ታጭዳለ። ምናልባት መልኳን፣ ምናልባት መቻሏን እግዚአብሔር ይቀይርልህና ያስችል ይሆናል እንጂ በህይወት ዘመን የዘራኸውን መልሰ ታጭዳለ። እኔ በጣም ብዙ ሺህ ሰው ህይወቱ ተበላሽቶ ያየሁት በዚህ ጉዳይ ነው። ሴት ሆና የ17 ዓመት የ18 ዓመት የ20 ዓመት የ25 ዓመት የ30 ዓመት ቆንጆ ሆና በጣም በመደነስ በጣም በመጨፈር በጣም በትቢት ምንም አይመጣም። እሱ ቢሄድ ሌላ ወንድ ይመጣል። በጣም ቆንጆ ነኝ፣ ሀብታም የተሻለ ነገር አለኝ ብላ ብዙ ወንድ አልቅሶባት ዛሬ ሁለትና ሶስት ልጆች አቅፋ ቁጭ ብላ የምታለቅስ ሴታለች። ምንም ደግሞ ፈላጊ አታ ትላንትና ትልቁ ትንሹ፣ ድሃው ሀብታሙ ለቁም ነገር ለሴክሱ እንዳልተፈለገች በጣም በሚያስደነግጥ ሁኔታ ዛሬ ቁጭ ብላ እራሷንም እየረገመች ወንዶችንም እየረገመች እችን ምድርም እየረገመች የምትኖር ሴታለች። በዛው መጠን ደግሞ ትላንትና ምን አለ መካሪ በኖረኝ። በስንት ሴት ህይወት ሲጫወት ስንት ምስኪን ሴት ሳስለቅስ የስንት ሺህ ሴቶች ህይወት ሳመሰቃቀል ምን አለ ትላንትና መካሪ በኖረኝ። ትናንትና የሰራሁት ግፍ ነው ዛሬ በነፍስ የሚጫወተው ልጆቼ ጤናማ ያልሆኑት፣ ኢኮኖሚ ሰላም ያልሆነ እኔ ያልተረጋጋው ትናንትና በሰራሁት ግፍ ነው ብሎ ዛሬ ላይ በጣም በሚሊዮን የሚቆጠር ገንዘብ ይዞ የሚያለክሱ ወንዶች አሉ። ትልቅ የሆኑ ሁለት ፀጉር ያበጁ የሚያለቅሱ ሽማግሌዎች አዛውንቶች አሉ። የሚያለቅሱ እናቶች አሮጊቶች አሉ። በጣም በሚደንቃቸው ሁኔታ ምን ባደረጉት? ትላንትና በወጣትነታቸው በሰሩት ግፍ። በነገራችን ላይ እንደ ግፍ በጣም መጥፎ ነገር የለም። የፈለግከውን በል፣ ህይወት ላይ ተመልሶ ይመጣል። ልክ አንተ ኖርክ ስትል በቃ ተመልሶ ይመጣል፣ ያ የዘራኸው ነገር። የምትናገራቸው፣ የምታደርጋቸው፣ የምታወጣቸው፣ የምታስገባቸው ቢዝነስ ላይ ስራ ላይ ሰዎች ጋር ጎረቤት ላይ ዘመድ ጋር ኢቭን እንኳን በመስሪያ ቤታችሁ እንኳን የምታደርጉትን በፍቅር ህይወታችሁ ላይ የምታረጉትን፣ ከቤተሰቦቻችሁ ጋር የምታሳዩትን ንቀት አንተ ልጅ ትወልዳለህ ልጅ ንቀት ያሳያል። አንዳንድ ጊዜ አንዳንድ ነገሮች እኔ እንዳልጠበቅኩ ሳይሆን ሲቀር ምናልባት አባቴን በጣም አስቸግሮ በዛ ደረጃ ያዝኖብኝ ይሆን እንደ ብዬ በጣም በተደጋጋሚ ክፍለ ሀገር እጄ ሳይተፋልኝ መጥቼ አላቅም። ሁሉንም ቀን ምናልባት አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት የተወሰነ አንድ አራት ዓመት አያስቸግርኩት ይመስለኛል። ምናልባት እንባክ አለብኝ ባክህን ብዬ ትፋልኝ ይላል። በነገራችን ላይ ተጠቀሙበት። እናትም ካላችሁ አባትም፣ ቤተሰብም፣ ወንድምም እህትም ካላችሁ ምናልባት አጥፍቼ ከሆነ በሉት። በጣም በሚገርም ሁኔታ የሚገርም ለውጥ ታዩበታላችሁ። እኔ ስራ ተበላሽቶም ድንገት በሆነ አጋጣሚ ሲሄድ መርቆኝ ስመጣ ስራ ይስተካከላል። ትንሽ የሆነ ነገር መስመር ይዘ ያለ ምናልባት ግፍ ሰሪቼ ከሆነ ሳላቁ አባቴን አስቀይሜ እናቴን አስቀይሜ ከሆነ ላለው ያ እንግዲህ ለምንድን ነው የሰው ላይ ያለ እንባ ተመልሶ አንተ ህይወት ላይ እንደሚመጣ እኔ ላይ እንደሚመጣ መልሽ፣ መቶ ፐርሰንት እርግጠኛ ስለ ዛሬም፣ እናቶቻችሁን የምትንቁ አባቶቻችሁን የምትንቁ ልጆቻችሁን የምትንቁ ከፍና ዝቅ አድርጋችሁ የምታየው ሚስቶቻችሁን የምትንቁ ባሎቻችሁን የምትንቁ፣ በቃ ይሄ ቁመና ስላለሽ መልክ ስላለ እናትፈልጊሆን የምትፈልጊሆን ወንድ ላንቺ ስፍስፍ ሲል ሲያለቅስ የምትደሰች ሴት እመኝኝ፣ አንድ ቀን በህይወትሽ ያ ነገር ተመልሶ ይመጣል። የፈለገ ስራ ሰርተህ የማታስቀረው ነገር ቢኖር የዘራኸውን ከማጨድ ነው። ስለዚህ የምታደርጉት ነገር መስሪያ ቤት ላይ ያላችሁ ሰዎች መንግስት መስሪያ ቤትም ሃይማኖት ተቋማትም ትዳር ላይ ያ የዘራችሁት ነገር በብርሃን ፍጥነት መልስ ይዞ ይመጣል። ኢቭን እንኳን እስኪ እንደዚህ ያልኩት ምነው፣ በሰላም ነው እንደዚያ ጠርፋችሁ ይጠራችሁ? አረ ምን ሰላም አለ። እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ይህ በቃ ፍቅረኛ እንደዚህ የማድርገው ነገር ምንም እያስደሰተኝ አይደለም እና ምንም ማድረግ እንዳለብኝ ነው ይሁን። አንድ የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሐሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው። እና ከየት ነው የምናገኘው? ከእናንተ የሚጠበቀው ላይ መደወል ውሸታሞች ከሆናችሁ በብርሃን ፍጥነት ያ ውሸት ተመልሶ ወደ ህይወታችሁ ይመጣል። አስመሳዮች ከሆናችሁ ያ ማስመሰል በህይወታችሁ ተመልሶ ይመጣል። አንተ ሚስትህን ቤት የምትረግጣት ከሆነ በብርሃን ፍጥነት አንተን የሚረግጥ ሰው መስሪያ ቤት አለ። በጣም በሚገርማችሁ እንግዲህ ኢማን ላይፍ ነው፣ ስላየሁት ነው። እኔ በህይወት ያንድ በጣም የሚጸጽተኝ ነገር ብዙ የሚጸጽተኝ ነገር ቢኖርም ሳሌ ዘምረት አካባቢ የሆነ ጊዜ መኪና እየነዳው የሆነ ሳይክል የሚነዳ ሰው መጣና እንደዚህ በቃ ፍሬን የሚብሎት ነው መቆጣጠር አቅቶት ነው መኪናዬን በቃ ግንጥልን ያደረገው ስፖኪዮ ፓርቱን ዛ በጣም ጎድቶታል። እሱ ወድቋል። በፊት ተደፍተ ቢሆን በጣም ብዙ ነገር ይፈጠር ነበረ። ተረጋጋ አልኩት። ከዛ በኋላ ተረጋጋ ትለኛለን እንዲ ያንተ ችግር። እኔ እንግዲህ መስመሬ ማብራት አቁሞኝ ቆም ያለ እና መጥቶ መታኝ እና ከዛ ሰውዬ ጋራ ተጣላን። በድብድብ ደረጃ የሚያደርስ ሳይሆን ሰጣ ገባ እና ልነግራችሁ አልችልም። እንደ ትኩስ ጸብ ዛሬ ድረስ ይሰጥተኛል። እንደ ትኩስ ጸብ ዋይ። ማለቴ እሱን የወደቀው ወደቀው፣ ምን አለ ባጽናናው ነው ምን አለ ባረጋጋው። መኪና ስፖኪዮ ነው 5000 6000 ለትልቅ ብር ነው አይነዋ፣ አቃለው እና ቀላልም አይደለም ግን፣ ዋይ ናት። ምን ችግር አለ? እግዚአብሔር እንኳን እሱን አተረፈው። መናገር ለምን ተናገርኩት? ለምን ተጨቃጨቅኩት? ስቲል ይሰማኛል። ታምናላችሁ? በጣም ይሰማኛል ከምነግራችሁ በላይ። እሱ እኮ መንገድ ላይ አግኝቶኝ ማለት ልክ አልነበርኩ ማለት እስከ መሰንዘር ደረጃ መድረስ አልነበርኩኝ። በጣም ይቅርታል። እኔ አንተ መሰንዘር ትላለህ፣ እኔ ምነው ባልተናገርኩት አይክፈለኝ ከፈለገ ምነው ባልተናገርኩት ብዬ ጸጽቶኝ ልሞት። እኔ ብዙ ሰው መኪናውንም ገይተህ በዛ ላይ ደግሞ ቦክስ ተነዝራለህ በዛ ላይ ምናምን ምናምን ብሎ ብዙ ሰው እንትን ብሎ ተጸጽቷል። እኔ ግን በቃ እስቲል አልኳችሁ። እንግዲህ የዛሬ ስንት አመት መሰላችሁ? ሰባት አመት ስምንት አመት ይሆን ከዛሬ ሰባት ዓመት ነው ስምንት ዓመት ለሆነው ነገር እኔ ዛሬ ቅሬታ አለኝ ይሰማኛል እና ልባችሁ ውስጥ ቁስሎ ነው ቁጭ ይላል። የሆነ ያደረጋችሁት ኔጋቲቭ እናትህን አስቀይማሃት ከሆነ አስቀይማ ከሆነ አንተ ከሆነ ያስቀየምካት ይሰማሃል። ምን አለ እናቴ ነች በተውኩላት ትላለ። የሆነች ሴት ልቧን ሰብረህ ከሆነ ምን አለ የእኔ ልብ በተሰበረ ትላ። የአንተ ልብ ከተሰበረ እግዚአብሔር ይክሰሃል። የእሷ ልብ ከተሰበረ እግዚአብሔር ይክሳታል። በሰበርከው መጠን ደግሞ አንተ መሰብር አይቀር። ስለዚህ እኔ ህይወታችሁን በደስታ መምራት የምትፈልጉ ከሆነ በጣም አደራ ጭምር ነው ላችሁ ውጭ ሀገርም ክፍለ ሀገርም አዲስ አበባ የምትኖሩ ነጋዴዎችም፣ ያደጋችሁም ያላደጋችሁም፣ መካከል ላይ ያላችሁ የትኛውም ተማሪዎች ሆኑ በታሪክ በታሪክ ግፍ እንዳትሰሩ። እናትሽ አትዘንብሽ፣ አባትሽ አይዘንብ፣ ሰው አይዘንብ። በአንቺ ሰበብ የሆነ ሰው በፍቅር ልቦ አይሰብር። የማትፈልጋትን ሴት ፈተል ልቀቃት። ወደ ህይወት እንዳትጠቀም የማትፈልጉት የማትወዱት የማታፈቅሩት ሰው አጠገባችሁ እንዳይደርስ። በቃ ብቻ ነፃ በሆነ ብትኖር ይሻላል። ስሜትን እየተቋቋምክ እየተጋፈጥክ ብትኖር ይሻላል። የሆነ ማትፈልጋ ሴት ለእሷ እንባ ብለ ራሱ ከእሷ ጋር ብትኖር አምስት ስድስት ዓመት እኔ ምን አቃለሁ መሰላችሁ? በወንድ ሰበብ ህይወቷ ተበላሽቶ ማግቢያ ጊዜዋ ዘጠኝ ዓመት ህይወቷን አበላሽቶ አርባ አንድ ዓመት ሆኗት ዛሬ 46 ዓመቷ ነው። የሚያገባቶ እንዴለም ቁጭ ብላ የምታለክ ሴት አቃለ ገዳም፣ ለገዳም ቸርች፣ ለቸርች መዝጊድ ለመዝጊድ፣ የሚዞሩ የሚያሳዝኑ ሴቶች። ስለዚህ የማንም ሀዘንና ለቅሶ እንዳይኖርባቸው። ምናልባት ከ15 ዓመት እስከ 70 ዓመት እስከ 80 ዓመት ያላችሁ ትልቅ ሰዎች ሆኑ በታሪክ በታሪክ የሰው እንባና የሰው ግፍ አይኖርባቸው። ካለባችሁ ሰላም የሆነ ህይወት በታሪክ ልትኖሯት። በታሪክ ልክ ልጆች ወልደሽ እየኖች ምናልባት የሰራሁት ግፍ ይሆን እንዴ በወንድ ህይወት ተጫዎቼ ይሆን በሴት ህይወት ተጫዎቼ ይሆን እናቴ ላይ የሰራሁት ግፍ ነው አባቴ ላይ የሰራሁት ግፍ ነው ትላል። እመነኝ ኢን ዩር ላይፍ ይሄን ነገር ዋ እንዴት ታይዋለክ ልጆች ወልደ ምናምን ኖርክ ስትል ትናንትና ሰው የነበረችው ሴት ሶሪ ስለ ቃሌ በጣም ሴጣን ትሆንባለች በጣም ሰው ነው ብለሽ ያገባሽው ከአመታት በኋላ ሰይጣን ይወል ያን ጊዜ ነው ፊልም የምታደርግ ያን ጊዜ ስለዚህ በተቻላችሁ በተቻላችሁ መጠን አንድ ነገር በህይወት ዘመናችሁ ተጠንቀቁ እሱም የሰው ግፍ እንዳይኖርባችሁ አደራ አደራ አደራ የሰው እንባ አይኖርባችሁ አደራ የሰው ላብ የሰው ግፍ የሰው እንባ ካለባችሁ እመኑ፣ ያንን ነገር ብድግ አርጋችሁ የሆነ ቦታ የማታረግፉት ከሆነ በህይወታችሁ ተመልሶ ያ ዋጋ ያስከፍላችሁ ያ ያደረጋችሁት ነገር ዋጋ ያስከፍላችኋል። አንድ ነገር ልንገራችሁ፣ እንትን ልበል። አንድ ጊዜ አንድ ልጅ እጁን ተሰብሮ ይታመምና እጁ ረጅም ጊዜ አልድን ይላል። አንተ ሰውዬ ምንድን ነው ይሄ እጅ በጣም አልድን ያለው ምናልባት ግፍ አለብክ እንዴ ተባለ። ሽማግሌ ጋር ሄዶ ይጠይቅ እስኪሄድና ሶስት ቀን ውሰድና፣ ይሄ እንባና ግፍ ካለብክ ይህን ቼክ አድርግና ና ተባለ። እና ሄደ ማንም ላይ ግፍ የሰራው ሲመለስ ማንም ላይ ግፍ አልሰራው። በተቻለ መጠን እግዚአብሔርን የሚፈራ ቀን ሰው ነኝ እንደዚህ ባይባልም ምን ማለ፣ እስኪ ሄድና አባት ግፍ ሰርቶ ከሆነ አጣራ ተባለ። አባቱም ጋር ሄደና ሶስት ቀን አጣራ፣ አባቱ ምንም የሰራው ግፍ የለም። እስኪ ሄድና አያት ጋር ግፍ ሰርቶ ከሆነ አያት አጣራ ተባለ። አያቱ አጋጣሚ በህይወት አልፈው ነበርና አያቱ ጋር ሄዶ ስለ አያቱ ሲያጣራ አያቱ እናት አባቱ የሞቱበትን አንድ ገበሬ ያሳድግ ነበርና ገበሬው አባቱ ቤት እንዳለ አላወቀም። ተደብቆ እንትን ልክ እንደገባ ተደብቆ ከመሶብ ውስጥ ድሮ ኢረዲባ ይባላል፣ አይ ዶን ኖ አነባበሩ ነው የሚባለው። ያንን መሶብ ውስጥ እጁን አስገብቶ ያን ሲቆርስ ያ አባትዮ ይመጣበትና ይይዘዋል። ልጁ አባት እየሆን አላየውም፣ አያት እየሆን አላየውም። እና ያንን አባት አላየው እና በሽመል ማንን ይመተዋል? ልጁን እጁን ይመታና ይሰብረዋል። እና ድሃ ነው ገበሬ ነው ድካም አለበት ቢበላ ምን ችግር አለው? እጁን ከሚሰብረው እና የአያት ግፍ ነው። አያት ድሃ ነው ቢበላ ምን ችግር አለው? እህል ነው የበላው፣ ሰው ስጋውን አልበላም። ምን አለቤተው? በዛ ላይ ደግሞ እናት የሌለው አባት የሌለው ነው። አባቱ ነው አባቱ ሆኖ እንዴት ያደርጋል እና የዛን የደሃ እጅ በሽመል ሰብሮታል እና ያ ልጅ እስከ ለተሞቱ ድረስ እጁ እንትን ነበር እና አያትክ ግፍ አለበት እንባ አለበት እና ምናልባት እግዚአብሔር መሃሪ ነው። ገንዘብ ለምንና ከብት ግዛና ለደሃ ስጥ ለደሃ የሚያዝን ለደሃ የሚሰጥ ቸርነትን ያደርጋል ይላል መጽሐፍ ቅዱስ እና ደሃ ነው ቢተው ምን ችግር አለው? እግዚአብሔር መሃሪ ነው። ምናልባት ይምር ይሆናል ለምንና ያኔ ለመን ከሆን ለደሃ ስጥ ስራና አብላ ተባል እና ለምንና ያንን የሰራ የከብቶቹን የገዛውን ከብት አርዶ ለደሃ አበላ። ከዛ በኋላ ያሰባራው እጅ ዳነለት ይላል። ከዛ በኋላ ስለዚህ እንኳን ያንተ ግፍ ቀርቶ የአባት ግፍ የአያት ግፍ፣ አሁን እኮ ይሄም የአያቶቻችንም እኮ ግፍ ጭምር ነው የእነሱም ጭምር፣ የእኛም ጭምር ተደማምሮበት ነው ይሄ አሁን ያለውን ነገር የወለደው መጠላላቱን፣ አለመተማመኑን፣ አለመተሳሰቡን፣ መጨካከኑን የወለደው ያ ነገር ነው። ስለዚህ በተቻላችሁ መጠን በተቻላችሁ መጠን ቤትም አይነት ሁኔታ ላይ ሆኑ፣ እመኑኝ ያ የዘራኸው በብርሃን ፍጥነት ተመልሶ ወደ አንተ ይመጣል። በታሪክ ኔጌቲቭ ነገር የትም ቦታ እንዳትዘር። እንኳን ደም ማፍሰስ፣ እንኳን ሰው መስደብ፣ እንኳን ሰው መናቅ፣ እንኳን ው ነገር ማድረግ ቀርቶ ትንሽ የምትባለዋ ነገር ህይወት ላይ እንዳትኖር። ከዛ በኋላ ህይወት እንታይዋል። በጣም ተረጋግተ ነው የምትኖረው፣ ደስ የሚል ላይፍ። እንባ ካለብህ ግፍ ካለብህ ግን እመነኛል በሰላማት ነው። ልክ እንደ ቃይል ነው። ተቅበዝባዥ ነው የምትሆነው። እና እንደ ሴትም ከሆንሽ በታሪክ በታሪክ በህይወት ተጠንቃቂ የሚልሽ እናትም አባትም ጓደኛም ፍቅረኛም ባልሽም እንዳያዝንብሽ፣ ስራ ቦታም ካላችሁ ሰው አይዘንባችሁ፣ የትኛውም ቦታ ላይ። ከዛ ላይፋችሁ እንታያላችሁ። እኔ በጣም ብዙ ነገር ትማሩበት እችን ከተጠነቀቃችሁ። እኔ እመኑኝ ይህን ቪዲዮ ወንድም ካላችሁ እህት ካላችሁ ቤተሰብ ካላችሁ ይህም ቪዲዮ ሼር አድርጉልን። እመኑኝ ህይወታቸውን ትታደጋለ። ዛሬ ላይ ሆኖ የሚያለቅሱ ብዙ ሚሊዮን ሰዎች ስላሉ እና ይህንን ትንሽ ሼር አድርጉላቸው። በጣም አመሰግናለሁ። ስለ ትዳሬ መማከር አልያም ስልጠና ፈልጋለሁ ምትሉ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 977450 ላይ ደውሉ። እንዲሁም ዘውትር ማክሰኞ ነጻ ስልጠና አለ፣ እንዳያመልጣችሁ። አርብ ምሽት ከምሽቱ አራት ሰዓት እስከ አምስት ሰዓት በቲክቶክ አካውንታችን ላይ እንገባለን። ተከታተሉ። አመሰግናለሁ።